እነዚህ ሁለት ምርጥዬዎችን ዛሬ ይዤላችሁ መጥቻለሁ። ትንሱና አላዛር ማለት ነው። በጣም ደስ የሚሉ ሥርዓት ያላቸው፣ ስነ ምግባር ያላቸው በቃ በአጭሩና፣ ቃል የለኝም። በተለይ ደግሞ ለትንሱ አላውቅም፣ ትልቅ ለውጦችን እያየንባት እንገኛለን። ከዚህ በፊት ኬርለስ ነበረች ተናግራ ነበረና አላዛር ከዛ ነገር ምልስ አድርጓታል፣ እውነት ለመናገር እና ዛሬ እንግዲህ ብዙ ነገሮችን አውርተዋል፣ ብዙ ነገሮችን ተባብለዋል እና ስጦታም ሰጧታል ይሄ እንግዲህ የመጀመሪያው አይደለም፣ ስጦታ ሲሰጣት እና ሴት ልጅ ምድር ላይ በቃ ደስተኛ ሆና እውነተኛ ደስታ፣ እውነተኛ ፈገግታን፣ እውነተኛ ሳቅን ነው እየሳቀች እየተደሰተች መኖር ያለባት ብዬ አስባለሁና። ይህን ስል ደግሞ ወንድ ልጅ ሲኦል ውስጥ ስቃይ ውስጥ መኖር አለበት ማለት አይደለም። ግን በቃ ሴት ልጅ በቃ እኔ እንጃ ትንሽ ነገር ነው የሚያስደስታት። የእውነቴ ንምላችሁ ለወንዶች የምመክረው ነገር ምንድን ነው፣ ሴት ልጅ ለማስደሰት ምንም ተራራ መውጣት መውረድ፣ ያልሆነ ነገር፣ በጣም ብዙ ገንዘብ መያዝ ወይ እንደዛ ማድረግ እንደዚህ ማድረግ አይጠበቅባችሁም። እወድሻለሁ ማለት ወይም ደግሞ በየጊዜው ማለት በተመቸው ሰዓት ባገኘ ሰዓት በሆነን ሰዓት ላይ አክብሮትን፣ ፍቅሩን፣ ደስታውን የሚገልጽ ከሆነ ከእሷ ጋር በመሆኑ ራሱ ደስተኛ እንደሆነ ቢናገር ይሄ ነገር በቃ በህይወቷ በቃ ደስተኛ የምትሆንበት ፈገግ የምትልበት ከልቧ የምትስቅበት ከልቧ የምትፈካበት ነገር ነው። እና አላዛርም ያን ያህል የተጋነነ ወጪ አውጥቶ ወይም ደግሞ በጣም ብዙ ገንዘብ አውጥቶ አይደለም ለትንሱ ስጦታ እየሰጣት የሚገኘው እሷም ሰጠዋለች። እና በጣም ትንሽ ነገር ነው ያደረገላት፣ ግን ፊቷ ላይ ያየሁትን ደስታ ሳይ በጣም ነው የተገረምኩት። በጣም ነው የተደነግኩትና የሚገባትን ነው የሰጣት። ዛሬ እንግዲህ ጠርቷታል፣ ቆንጆ ቀሚስ ሰጧታል እና በጣም ደስተኛ ሆና ነው የተቀበለችው። ለብሰው የመጣችው ቀሚስ ራሱ በጣም ነው የሚያምርባት። ብቻ እንደ ኬርለስ ነበረ ምት ማለት የሆነ ሱሪ ወይ በቲሸርት ወይ የሆነ ነገር አርጋ ምናምን ቀለል ያለ ነገር አርጋ ነው። ሰፋፊ ቲሸርቶችን ነበር ምትለብሰው ከዚህ በፊት እንደምታውቋትና። አሁን ላይ ግን ልክ እንደ ሴት ቆንጆ ሆና በቃ እንደማንኛውም ሴት እንደማንኛውም ስላችሁ ሶሻል ሚዲያ ላይ እንደሚሰሩ ጥንቅቅ በቃ ውብ ሆነው እንደሚወጡ አይነት ሴቶች አሁንም ራሷን እየጠበቀች ጥሩ ነገሮችን እያሰራች ትገኛለች። ና ይሄ ደግሞ ከአላዛር ጋ የሆነችበት ውጤቱ ነው ማለት ነው። ና በጣም ነው አንድ ላይ ደስ የምትሉት የምታምሩት። ና መጨረሻችሁ አምሮ አእምሮ ያሳየን። ላለሁ እኔ በቃ ጅማሮ ምን ሚሆን ምን ላለው መሰላችሁ፣ ሁሌ መጨረሻችሁ ያሳምረው ብዬ ይናገራለሁኝ። ና ዛሬ እንግዲህ እንደምታዩቸው ትንሶና አላዛር ጥሩ ጊዜያትን አሳልፈዋል ስጦታ ተሰጣጠዋል ከዚህ በፊትም ለትንሱ ምን አይነት ስጦታ ልስጣት ብሎ እንግዲህ ብዙ ሰዎች ብዙ አይነት ኮሜንት እየጻፋችሁ ነበር እና እዛ ውስጥም ትንሱ ያሳቃትን ነገር ኮሜንት ያየችውን ኮሜንት እየተናገረች ነበር ምን አይነት ስጦታ ልስጣት ባለው ቪዲዮ ላይ ማለት ነው እና ብዙ ሰዎች ብዙ ነገር ብላችዋል እና የትንሱ ትንሱ ደስታ የትንሱ ፈገግ ማለት የትንሱ ማማር የትንሱ ሳቅ በጣም የዝንቱ ማማር በጣም ብዙዎቻችሁን እያስደነቀ ይገኛል። የእውነት ነው የምላችሁ፣ ካላዛር በላይ ቦታ ጊዜ የሰጣችኋት፣ በጣም የተንከባከባችኋት፣ በጣም ስለ እሷ እያደነቃችሁ ስለ ውበቷ፣ ስለ ስርአቷ በቃ ያላትን ነገር በደንብ እንድታወጣ ወይም ደግሞ ጥሩ ነገር እንዳላት ካላት ላይ እንድትጨምር በዚሁ እንድትቀጥልበት በጣም ድጋፍ እየሆናችኋት ነው ያላችሁት እና ቅመሞች እየ እናንተ በጣም ትለያላችሁ። የሰው ምርኩዝ ናችሁ፣ የሰው መሰረት ናችሁ። በእውነት ለሰው መሰረት የምትሆኑ በቃ ለሰው ደስታ የምትሆኑ ሰዎች ናችሁ። ለእናንተ ምንም አይነት ቃል የለኝም እና ትንሶም ኮንፊደንስ ኑሯት በሙሉ አቅም በሙሉ አቋማ መጣ እንግዲህ ሶሻል ሚዲያውን እየተቆጣጠራቸው ትገኛለች ና አላዛረም በቻለው አቅም እሷን ደስተኛ ለማድረግ ከታች ከላይ እየወጣ እየወረደ ይገኛል እና ሁሌም ደስታ ደስተኛው ናችሁ ለማየት ያብቃን። መጨረሻችሁን ያሳምረው። እንዳልኳችሁ ዛሬ ተጀምሮ ነገ የሚያልቅ ፍቅር መሆን የለበትም በህይወታችሁ እኮ። አንድ ሰው መጦ ሲሄድ በጣም ትሰበራላችሁ፣ ትጎዳላችሁ። ብዙ የምታጡት ነገር አለ፣ ብዙ የምታረጉት ነገር አለ፣ ብዙ የሚከፋችሁ ነገር አለ። ያ ነገር እንደው በዘራችሁ ራሱ አይ ድረስ ብዬ ነው የማስበውና በቃ ፍቅር ከአንድ ሰው ጋር በቃ የመጀመሪያ የመጨረሻችሁ ማድረጋችሁ አንድ ሰው ከቻላችሁ ያዙ፣ ካልሆነ ደግሞ ካለው ጋር ችግሮችን ፈትቶ በሰላም መቀጠል ይሻላልን መለያየቱን ማምጣት የለብንም፣ ወይም ደግሞ እንደ መፍትሄ መውሰድ የለብንም ብዬ አስባለሁ አምናለሁ ማለት ነው። እና ዛሬ እንግዲህ ቆንጆ ቀሚስ ሰጧት፣ በጣም ደስተኛ ሆና ተቀብለዋለች ማለት ነው። አላዛር ባለፈው ምግብ እየበላች አይደለም ጨጓሯን የታመመችው፣ ምግብ ረስታ ሳት በላ በመቅረቷ ነው። ስለዚህ ምግብ የግዴታ በጣም በቃ ተቆጥቶ፣ በጣም ኮስተር ብሎባት ነው ይህንን ነገር እንድትበላ የነገራትና፣ አሁን ምግብ በጣም እየበላሁ፣ በጣም ተሽሎኛል፣ በጣም ጤነኛ እንደሆነች እየተናገረች ነበር ና ከዚህ በኋላ ጥሩ ለውጦቹን እናያለን ብዬ አስባለሁ። በአካልም፣ በመንፈስም፣ በአእምሯም በጣም በቃ ብቁ ሴት ሆና የተሻለ ደረጃ ላይ ደርሳ፣ በአለባበስ፣ በአቋም፣ በአስተሳሰብ ተወት፣ ማንም ይደርስባት የለም። ማንም የእውነት እንምላችሁ። በጣም ሊቅ የሆነች በጣም ትሁት የሆነች በጣም በሴት እኔ አላውቅም። እናት በጣም መርቃን የሰጠች ፈጣሪ ለእናት ሰጣት፣ እናት ደግሞ ለአንተ ሰጥሃለች። እና ትልቅ አደራ ነው የተቀበልከው። ስለዚህ አንተም አደራ አንተ ወጥተ በስርዓቱ ሁለታችሁም ደስተኛው ናችሁ። በደንብ እንደዚሁ ጅማሯችሁ እንዳማረው ደግሞ መጨረሻችሁ ደግሞ አምሮ በደንብ ተግባብታችሁ፣ ችግር ሲፈጠር ራሳችሁ በራሳችሁ ፈትታችሁ፣ ጥሩ ደረጃ ላይ ደርሳችሁ ደግሞ ለማየት ያብቃል። የእናንተን ደስታ ነው ማየት የምንፈልገው ሁላችንም ብዬ ነው ማስበው። ና ዛሬ እንግዲህ ትንሱ በጣም ደስ ብሏታል። እና ለማንኛውም ግን ቀሚሱን ለብሳ ብናያት ደስ ይላል ነበር። አልለበሰችውም። እንግዲህ ነገ ከነገ ወዲያ ለብሳው ትመጣለች ብዬ በተስፋ በጉጉት ተጠብቃለሁኝ። እና ውዶች በትንሱና በአላዛር መግባባት አንድ መሆን የተደሰታችሁ ሰዎች በጣም የትንሱ ደስታ የሚያስደስታችሁ ሰዎች፣ በተለይ ጥንካሬዋን የምታደንቁ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ እላችኋለሁ። በጣም ነው የምወዳችሁ። ማከብራችሁን ይንም ስለምታበረታቱ ስለምትደግፉኝ ከዚህ በላይ ብዙ ነገር ላወራላችሁ አልችልም። ግን ትሆት የሆነች ሴት ሚስት የሆነች ሴት በቃ ሰጥቶታል ለአላዛር ና በጣም እድለኛ ነው ብዬ ነው የማስበው። ለዛሬው በዚህ ይበቃናል። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።